እንደው ልደትን ማክበር የአሕዛብ ስራ ነው እና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። ሁሉም ነገር ስለ ሲኦልና ገነት አይደለም ይላል። እሺ ልንገራችሁ፣ አስከሬን ማለት ሳጥን ማለት ነው። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት። ኢየሱስ ክርስቶስን የባህሪ አምላክነት ሌሎች ፍጡር ነው ብለው ያነሱታል፣ አንዳንዶች ቅድም። ልክ እኛ ምልጃን በተመለከተ ስንማር ኦርቶዶክሳዊ አስተምሮ የቅዱሳን ተግባር አለ አደለ? በምልጃ ውስጥ የእነሱን ምልጃ ደግሞ የሚቀበል ደግሞ ማን አለ? አምላክ ፈጣሪ ደግሞ አለ። ይሄን ደግሞ በሌላ አውድ ደግሞ ሌሎቹ ይገለብጡትና አይ በምድር እያለ ጌታችን የማማለድነትን ተግባር ወደ አብ ወደ አብ ደግሞ ማልዶዋል ደግሞ ብለው የሚያነሱ ደግሞ ሰዎች አሉ። ይህ ማለት በሌላ ቋንቋ አምላክነቱን ትተው ወደ ምን የማምጣት ነው ለውጡ ስብዓት ወደ ፍጡርነት የማምጣት አይነት ነገር ሲሰበክ ሲነገር እንሰማለን። ያው ተደጋጋሚ ነው ነው። ከዚህ አንጻር ኦርቶዶክሳዊ ርትት የሆነውን ንጹህን ትምህርት አጽንኦ ሰጥተን እንድናልፍበት ነው። ኢየሱስ ክርስቶስን ፍጡር እንለዋለን ወይ ከተባለ እንግዲህ በቅዱሳት መጻሕፍት ዝም ብሎ ክርስቶስ ፍጡር የሚል የለም። በአስራው መጻሕፍቶቻችን ኢየሱስ ክርስቶስ ፍጡር የሚል የለም። ስጋው ፍጡር ነው ያስኬዳል፣ ያስብላል አባቶቻችን ሊቃውንት በብዙ መልኩ የገለጡት ነው። ክርስቶስ የለበሰው ስጋ የተፈጠረ ነው አይደለም? ክርስቶስ የለበሰው ምንድን ነው? ቃል ወይም ወልድ የለበሰው ስጋ ፍጡር ነው አይደለም? አቤት ራሱ የፈጠረው ነው። ማንም ፈጥሮለት አይደለም። ራሱ የፈጠረውን ስጋ ተዋሃደ። ስለዚህ ያ የለበሰው ስጋ ፍጡር ነው። ነገር ግን ከተዋሃደ በኋላ አንድ አካል፣ አንድ ባህሪ ከሆነ በኋላ ፍጡር እያልን ዝም ብለን የምንገልጠው አይደለም። ለምሳሌ እዚህ ውስጥ አሁን እናንተ እዚህ ተቀምጣችሁ የምትማሩ፣ እኛ ደግሞ እንደዚሁ የምንናገር ተቀምጠን እዚህ ውስጥ የተቀመጠ ነፍስ ወይስ ስጋ? እስኪ ምረጡ። ነፍስና እሺ መልካም። ከነፍስና ከስጋ ለይታችሁ አንዱን እንግዲህ እዚህ ውስጥ እየተማረ ያለ እያስተማረ ያለ ነፍስ ስጋ ብለን መለያየት አንችልም። ግን እዚህ ውስጥ ሁለት አካል አለ። አንዱ ግዙፍ ነው፣ አንዱ ረቂቅ ነው። ነፍስ ረቂቅ ናት። ነፍስ ግን ስጋ ግን ምንድን ነው? ግዙፍ ረቂቋ ነፍስና ግዙፉ ስጋ ተዋህደው አንድ አካል ፈጥረዋል። አሁን እኔ እስከ ዕለተ ሞቴ ድረስ ሰው የተባለ የጋራ መጠሪያ የነፍስም የስጋ መጠሪያ ይሆናል አለኝ። ማናችንም እንደዛ አላችሁ። ማናችሁም እንደዛ ነው የምትጠሩት። አሁን በዚህ ሰዓት ግን በተዋህዶ ነፍስና ስጋችን ተዋህደው እያለ አንዱን ብቻ ለይቶ የሆነ ነገር እንዲሁ እሺ፣ የራሴን ስም እዚህ ውስጥ ወይም ደግሞ ዳንኤል የሚባል ሰው ብትኖር ነው፣ ዳንኤል ብላችሁ ስጠሩ ነፍሱን ነው ስጋውን ነው? እስኪ ንገሩኝ ነው ነፍሱና አንድ ላይ ማለት ነው። ምን አላችሁ? ይሄ አይ የሚል ሰው አለ። ሥጋውን የምትሉ እስኪ ሥጋውን በሉ። በጣም ነፍሱን የምትሉስ? የለም። እሺ ስለዚህ ባጭሩ አብዛኞቻችሁ የመለሳችሁት ነው ነፍስንም ሥጋንም ነው። ዳንኤል ብላችሁ ስትጠሩ አሁን ክርስቶስ ስንል መለኮቱንም ስጋውንም ተጣርተናል፣ አንድ ላይ ወይም ደግሞ ጠርተናል። ኢየሱስ ስንል መለኮቱም ስጋውንም ስጋዊ ባህሪውን ስጋዊ አካሉን በተዋሕዶ ያለውን የተዋሕዶ ስም ነው ኢየሱስ ክርስቶስ የሚል ለብቻዬ ሰንጥቆ እኔን አሁን ስሙር የሚለውን ስም ትቶ ነፍስ ነፍሴ ቢለኝ ስሜ ስላልሆነ ዝምዬ ነው ሊሄድ የምችለው ወይም ደግሞ ስጋም ብቻ ቢጠራው ምን ብዬ ልታ ስጋዬ ቢለኝም ስጋዬ ስሜ አይደለም። ስጋው ቢለኝ ብዙ ማንም ሰው አቤት ሊለው ብዙ ሰው ስጋው ነው የተዋህዶ ስም አለኝ። አንተ ልጅ ቢለኝ ሁሉም እዚያ አካባቢ ያለ ሰው አንተ ወጣት ቢባል ምናልባት በዚህ የሚቀርብ በተለየ ሁኔታ ስሜ ሲጠራ ግን ማንም ሰው ስም ያለው ሞኝ ነው ዞር ሊል ይችላል። ያ ስም የነፍስና የስጋ ስም ይባላል። ለይቶ መጥራት የለም። ከተለየ በኋላ እንደምታውቁት ምን ይባላል? ነፍስ ከወጣች በኋላ አንድ ሰው አስከሬን ማለት ምን ማለት ነው? እ ምን የሌለው አይደለም። ቀጥታ ትርጉሙ እሱ ምስጢራዊ ፍቺው ነው። ቀጥተኛ ትርጉሙ አስከሬን ማለት ምን ማለት ነው? እ አይ እሺ፣ እኔ ልንገራችሁ። አስከሬን ማለት ሳጥን ማለት ነው። ምን ማለት ነው አልኳችሁ። አሁን አባ ጊዮርጊስ ዘጋ ስጫ እመቤታችንን ሲያመሰግናት አስከሬነ ወርቅ ጽሩይ መዝገበ ባህሪ። በነገራችን ላይ እዚህም አሁን እንዲሁ እያለን አስከሬን እንባላለን እንድታውቁት እ ይከብዳል ግን ያው አስከሬን እንባላለን። በመጽሐፍ አነጋገር ነው ሳጥን፣ እመቤታችንን የንጹህ ወርቅ ሳጥን ብሎ ያመሰግናታል። የንጹህ ወርቅ ምን ሳጥን? ንጹህ ወርቅ ኢየሱስ ክርስቶስ ነው። ሳጥን የተባለች ድንግል ማርያም፣ በእሷ ውስጥ ስላደረ ከስጋዋ ስጋ ከነፍሷ ነፍስ ስለነሳ የንጹህ ወርቅ ሳጥን፣ ማደሪያ፣ መዋሃጃ ማለት ነው። ለእኛ ደግሞ አስከሬን ሲባል ሌላም ትርጉም አለው። ሙዳየ ምጽዋቱ ራሱ አስከሬን ይባላል ታውቃላችሁ። በውስጡ ምን ስላለ? ነፍስ አይደለም፣ ብር ስላለ ማለት ነው። ያው በሉት ነፍስ ያጠፋል። እኛ ደግሞ በውስጣችን ነፍስ አለች። ስጋ የነፍስ ሳጥን ነው። እውነት አሰት አቤት። በነገራችን ላይ ሰው ሲሞት ይዘን የምናለቅሰው ሳጥኑን ይዘን ነው። ሳጥኑ ሳጥን ውስጥ ገብቶ ማለት ነው። ገብቷችኋል? ሳጥኑ ምን ውስጥ ገብቶ፣ ሳጥኑ ውስጥ ያለችዋ ነገር ወጥታለች። ዋናዋ መቼስ ስልክ ይዛችሁ እንዲህ እያወራችሁ ወይ ደግሞ ድንገት በሆነ አጋጣሚ እሰርቃለሁ ብሎ ያሰበ ሌባ ይሄን ከቨሩን ቢሰርቃችሁ ወይኔ እኔ ስልክ ትላላችሁ? ወይስ ዋናው የትኛው ነው? ከቨሩ ወይስ ዋናው? አንዳንድ ጊዜ ያለም። በርግጥ ጥሩ ምሳሌ እንድናመጣ የሚመች አይመስለኝም። አንዳንድ ጊዜ ከመጠጡ የበለጠ ጠርሙስ አለ ሲባል ሰምቻለሁ። አንዳንድ ከባድ ነው። ውስጡ ካለው ይልቅ መያዣው በልጦ ማለት ነው። እሺ ለማንኛውም ስልኩ ነው አደለ። ትልቅ ዶክሜንት ያለው ምን ያው በውድ ዋጋ የሚገዛው ስልኩ ነው አደለ። እና ሰው ሲሞት ብዙ ጊዜ ወየው የምንለው ሳጥኑ ከላይ ያለውን ሽፋኑን ይዘን ነው። ደግሞ ለጊዜው ታድሶ በአዲስ አካል እስኪነሳ ድረስ የሚቆይ ነው። ለጥቅም ነው የሚሞተው ሰው። በአዲስ ኪዳን በክርስቶስ ክርስቲያን የሆኑት የእግዚአብሔር ልጅነት ያለው ለጥቅም ይሞታሉ። አሁን ይህን ሁሉ እንድናገር ያደረገኝ እኛ ሳጥን አለን። ይሄ ሳጥን ስጋችን ነው በውስጥ ደግሞ በሳጥን ውስጥ የምትኖር ነፍስ አለች። ሳጥኑን በውስጥ ካለችዋ ነፍስ ጋራ ዳንኤል፣ ኤርሚያስ፣ ራሄል፣ ኤደን ምን እያለን እንጠራዋለን። የስጋና የነፍስ የሳጥንና በሳጥን ውስጥ ያለው መጠሪያ ስማችን ነው። ለይቶ ይሄንን እስከ እለተ ሞቱ ድረስ ለይቶ የሚጠራ ሰው እሱ ያበደ ነው። የክርስቶስ ተዋሕዶ ደግሞ ከሞት በኋላ ከሞት በፊት የሚል ነገር የለም። በማህፀነ ማርያም አንድ ጊዜ ተዋህደ መለኮት ከስጋ ስጋ ከመለኮት ጋር ተዋህደ። ከዚያ በኋላ ግን በዕለተ ሞት እንኳን የሚለይ ነገር የለም፣ መለያየት የለም። መለኮቱ ከስጋው ስጋው ከመለኮቱ አልተለየም። ነፍሱ ከስጋው ተለይታለች፣ እውነተኛ ሞት ስለሆነ መለኮቱ ግን ህያው ነው፣ ከስጋው አልተለየም መለኮት። ስለዚህ አሁን እኛ የምንቆርበው ስጋ እንኳን የሚገርማችሁ አሁን እኛ የምንቆርበው እስኪ ምን ምንድን ነው እስኪ ንገሩኝ። ሊጀመርላችሁ ነፍስ ምን ያለው አቤት፣ ነፍስ የተለየው መለኮት የተዋሃደው ምን መለኮት። ምንም ልዩነት ለቅጽበት ከማህፀነ ማርያም በኋላ ልዩነት የለም። ስለዚህ ልዩነት ሳይኖር በተዋህዶ የወጣለትን ስም ለይቶ ፍጡር ፈጣሪ ምን እውነት ነው። ፈጣሪ ነው እውነት ነው። የፍጡርን ባህር ይዟል፣ ነገር ግን ስሙ አይደለም የፍጡር ባህሪ ያለው የፍጡር ባህሪ ያለው ማለት ማለት ነው። ያ ስጋ አልተለወጠም ማለት ነው። አሁን እንኳን አልተለወጠም። ለምሳሌ አይራብም፣ አይጠማም እዚህ ምድር ላይ እንደነበረው ነገር ምንም የስጋ ባህሪ፣ የስጋ ጠባይ የለም። ነገር ግን የስጋ ባህሪው አሁን ጠፍቷል ወይ ብትሉ፣ አልጠፋም። እኛ እንኳን ትተናቸው የምንተዋቸው በመቃብር እንደምታውቁት፣ ሁላችን እንሞትና ስንነሳ አንበላም፣ አንጠጣም፣ አንደክምም። ያ ማለት ባህሪያችን ተለወጠ ማለት አይደለም። ወደ ጥንታ ተፈጥሯችን ተመለስን ማለት ነው። አሁን ክርስቶስ አምላካችን የተለወጠው ነገር የለም። የፍጡርን ባህሪ ባህሪው አድርጓል። መለኮት ብቻ የሚል ትምህርት የለንም። ክርስቶስን ለማክበር ሰው ብቻ የሚልም ሌላ ትምህርት የለንም። ሰው የሆነ አምላክ ነው፣ አምላክ የሆነ ሰው ነው። እስኪ ምን አልኳችሁ? ስለዚህ ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ከሆነ በኋላ ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም የሚለው ስም እያለ ገነጣጥሎ መጥራቱ ምናልባት መጻሕፍት በልዩ ልዩ ምክንያት ቅድመ ተዋህዶ ከመዋህዱ በፊት ደረ ተዋህዶ ከተዋህዶ በኋላ የሚያነሳሱትን የአጋጣሚ ርዕሰ ጉዳይ እያነሳል። የምንከራከርበት አይደለም። የጋራ ስም አለ ክርስቶስ የሚለው ፍጡር ባህሪውን ማለት የፍጡርን ባህሪ እየወሰደበትን ስም ይዟል፣ መለኮታዊ ባህሪውንም ይገልጣል። እውነት ነው፣ ኢየሱስ ክርስቶስ ፍጹም ሰው ነው ይሄ እና ፍጹም አምላክነቱን የሚገልጥልን ግን ክርስቶስ የሚለው ስም ነው። ከተዋህዶ በኋላ እየለየን ለፍጡርነት ያደላ ፈጣሪነት ብቻ ወይም ደግሞ በሌላ አነጋገር ከበድ እንዳይል ሩቅ ብእሲ፣ ሩቅ መለኮት የሚያደርግ ንግግር በቤተ ክርስቲያናችን የለም። ሩቅ መለኮት ማለት መለኮት ብቻ ሩቅ ብእሲ ማለት ሰው ብቻ ማለት ነው። ስለዚህ አሁን እኛ የነፍስም የስጋም መጠሪያ የሆነው ዳንኤል፣ ኤርምያስ፣ ኢሳይያስ እያልን እስከ ዕለተ ሞታችን እንደምንጠራው ሁሉ ኢየሱስ ክርስቶስም ልዩነት በሌለበት አጠራር ክርስቶስ ኢየሱስ፣ መድኃኔዓለም፣ አማኑኤል ተብሏል። ይሄ ስም ሁሉንም የያዘ ስም ነው። ሌላ ስም የለውም ወይም ደግሞ አያስፈልገውም ለማለት ፈልጌ ነው። እኔ የሚያጋጠመኝ ጥያቄ ነው እዚሁ እዚሁኛ ጋር ሆነው እህቶች በተለይ ተመራቂ ተማሪዎች እዚህ ላይ ያላችሁ በመምህር ሽመልስ የሚሰጥ ተከታታይ ኦርቶዶክሳዊ ቤተሰብ ትምህርት አለ እና ያን ትምህርት የተወሰነ ትምህርት ከገፋ በኋላ አንድ እህት መጥታ ምናለች፣ ይሄን ትምህርት መጀመሪያ ተምሬ ቢሆን ኖሮ አሁን ባለሁበት የትዳር ስቃይ ውስጥ አልሰቃይም ነበረ። እኔ ያገባሁት ሰው እኔ ከምከተለው እምነት ውጭ የሆነ ሰው ነውና ነገ ቀስ ብዬ አስተምሬ ወደዚህ ህይወት አመጣዋለሁ በሚል በጎ ሀሳብ ነው መንገድ የጀመርኩት። ነገር ግን ከጊዜ በኋላ ግን በጣም እየተፈተንኩኝ እኔም ደግሞ ላልተፈለገ ችግር ውስጥ ወድቅ ያለው እና ምናልባት በዚህ ደረጃ እንደው መምሩ የሚያገዙኝ ነገር ካለ ብላ መታ በግል የጠየቀችኝ ልጅ ነበረች። እና ከዚህ ጋራ ተያይዞ ከዚህ ጋር ተያይዘው አንድ ወንድ ያላመነች ሚስት ወይ ደግሞ አንድ ሴት ያላመነ ባል ቢኖራት ወይም በጮኝነት ያሉ ቢሆኑ ነገ ከነጎዲያ ቀስ እያልን እያስተካከልን ወደ እውነተኛው መንገድ እናመጣቸዋለሁ ብለው ነገን ተስፋ አድርገው ትዳር መመስረት ወደ ህይወት ውስጥ መግባት፣ ይሄ ከመጽሐፍ ቅዱስም ከአበ ትምህርት አንጻር እንዴት ይታያል? የሚያመጣው ችግርስ ነገ ከነጎዲያ ምንድን ነው የሚለውን በዚህ ዙሪያ ላይ ስፋ አድርገን ብንመለከት ይህንን ጉዳይ በተመለከተ ቀሲስ ያነሱት ላይ ሐዋርያው ቅዱስ ጳውሎስ የተናገረው አንድ ቃል አለ። ያላመነች ሚስት ያለችው ቢኖር ከእርሱ ጋር ለመቀመጥ ብትስማማ አይተዋት፣ ያላመነ ባል ያላት ሴት ብትኖርም ከእርሷ ጋር ሊቀመጥ ቢስማማ አትተወው ብሏልና ይህን ቃል መነሻ በማድረግ ነው ብዙ ሰዎች እንደዚህ ሚል ከሆነ ክፍት ነገር አለው፣ ሕጉ ወይም የታዘዘው ነገር፣ ልንቀጥል እንችላለን። በሂደት የእሱን ነፍስ አንቺ ሴት ባልሽን ታድኝ እንደሆነ ምን ታውቂያለሽ ስለሚል እኔ ላድነው እችላለሁ፣ ላድናት እችላለሁ ነው። በነገራችን ላይ እስቲ አንድ ጊዜ በሉ አላችሁ። ያላመነ ባል ያላት ያላመነች ሚስት ያለችው እንጂ ያላመነ ገርል ፍሬንድ አይልም። ያላመነች ቦይ ፍሬንድ ያላመነ ቦይፍሬንድ አይልም፣ ወይም እጮኛ አይልም። ያላመነ ምን ያለው፣ ስለዚህ ሚስት ያለው ባል ያላካለ ኦልሬዲ ምን ብለዋል። ማ ነው ስለ ተጋብሶች ነው ህጉ የሚያወራው ማለት ነው። ስለዚህ እንደ አዲስ ለምሳሌ ክርስትናን የሆነ ቦታ ሄደን እንደ አዲስ ብናስተምር፣ ባስተማርነው ትምህርት ምክንያት ሚስት ብታምን ባል ባያምን በማመኗ ምክንያት ፈተሹ ነይ አትባልም። አብሯት ለመኖር ቢስማማ እምነቷን ቀይራ ግን አብሬያት ኖራለሁ ካለ እቺ ሴት ክርስቲያን ሆና ባሏ ግን አህዛብ ሆኖ አብረው መቀጠል ከቻሉ አይፍታት፣ አብረው ትቆይ። ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ? ነሚለው የሚለው ህጉ ገብቷቸዋል። ይሄ መቼ ነው የሆነው? ገና ክርስትና እንዳዲስ ምን ሲል ሲሰበክ ነው። ቅዱስ ጳውሎስ ይህን ባይል ኖሮ ክርስትና ብዙ አደጋ ይገጥመው ነበር። አንደኛ መፋታት ያማረው ሰው ራሱ ክርስቲያን ይሆናል ይሆንና ሃይማኖት አይፈቅድም ብሎ ደህናዋ ሊላት ነው፣ ደህናዋ ልትለው ነው። ስለዚህ ክርስትና የፍቺ ምክንያት እንዳይሆን፣ ቤተሰብ ቢበተን፣ እናት አባታችንን ያለያየው እኮ ክርስትና ነው ብለው ልጆች ቂም እንዳይዙ፣ ከመነሻው ቤት አፍርሶ ቤት መስራት ስለማይቻል በዚህ መልኩ አድርጎታል። ከዛ ውጭ ግን ላላገባችሁ ሰዎች ወይም ላላገቡ እጮኝነት እያሰቡ ላሉ ሰዎች አይደለም መጽሐፍ ቅዱስ እየተናገረ ያለ። ለነሱ የተናገረው ቃል ምንድን ነው? ከማያምኑ ጋር በማይመች አካሄድ አትጠመዱ። የማይመች ማለት ጋብቻ ነው። ለምን? ስለ ጋብቻ ነው። መመቸት የሚለው ቃል መጀመሪያ መጽሐፍ ቅዱስ ላይ የተጻፈው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን የምትመቸውን ረዳት እንፍጠርለት እና በማይመች አካሄድ አትጠመዱ ይላል። ስለዚህ ጋብቻ ላይ መጽሐፍ ቅዱስ በግልጽ ያስቀመጠው ነገር ለተጋቡ ሰዎች ነው። በጮኝነት ላላችሁ ሰዎች እንዲህ አይነት ሪስክ አትውሰዱ፣ እንዲህ አይነት ሪስክ አትውሰዱ። አንዳንዴ ከጋብቻው በፊት አብረን እንቀጥላለን ብለው አብረው ከሆኑ በኋላ መልሶ እኔ እንድንጋባ ብዬ ነው እንጂ አለኝ የሚሉ ኬዞች እኛ ጋር ይመጣሉ። ስለዚህ በተሻለ አቅም ቢያንስ ጊዜ መውሰድ ገብቷችኋል አይደል? የሰርግ ቀን ቆርጦ አይደለም ክርስትና ማስነሳት ትንሽ ጊዜ መውሰድ አብሮ መቆየት በትክክል ደግሞ እንዲማሩ ፈቃደኞች ከሆኑ ባልሽን ማዳን ወይም እጮኛሽን ማዳን ከሆነ አስበሽ የገባሽበት የገባህበት፣ ጊዜ ወስዶ በትክክል መምህራን ተመድቦ አንድ ለአንድ ተምረው የተቀየሩ ሰዎች የምናውቃቸው አሉ። ግን ገብቷቸው ማለት ነው፣ ለምን እንደተቀየሩ አውቅ። ለጋብቻው ብለው ሳይሆን፣ በጣም የሚገርም ገጠመኝ ልንገራችሁ። አንድ ወንድም አንዲትን እህት ይዟት መጣና፣ በሃይማኖት ልዩነት አለን፣ ብዙ አመት በጮኝነት ቆይተናል፣ አስተምሩልኛል። ከዛ ልጅቷ ተማረች በትክክል ገብቶኛል ብላ ተጠመቀች። ከዛ በኋላ ተለያዩ። ማለት ጋብቻው ወርካውት አላረግም። ልጅቷ ግን እስካሁን ድረስ በጣም ጥሩ አገልጋ የሆነ ቤተ ክርስቲያን ነው ያለችው። ይሄ ማለት በዚህ አጋጣሚ እሷን ነፍስ አዳ ነው ማለት ነው። ስለዚህ በትክክል ከመምራን ጋር አገናኝታችሁ ተከታትላችሁ ማስተማር ኦሬዲ ለገባችሁበት ሰዎች ነው እንጂ ያልኩት አሁን ችን ሰምተ አሀ እንድዚህ ይቻላል፣ ቆይ አንዷን ልምረጥና አስተማሪ ልመድብላት እንዳትሉ እንደዛ አላለም። ለተጀመሩ የሆነ አንድ ፍሎር ሁለት ፍሎር እንደዚህ እንደ መቄዶኒያ ህንፃ ማለት ላይ ላሉ ኬዞች ነው እንጂ ላልታሰቡ ግን፣ ኦርቶዶክሳውያን እንግዲህ እስካሁን ማጆሪቲ ነው ምንለው፣ አይደለም ነው አይደለም? እና ባልጠፋ ምንድን ወደ ጎረቤት የምትመለከቱት ምን የመሳሰሉ ወንድሞች፣ ምን የመሳሰሉ እህቶች አሉ። ከራስ ምንጭ ጠጣ ነው የሚለው መጽሐፍ ቅዱስ። እየሰማችሁ ነው። በትዳር የሚያፈራቸው ልጆች ያሉ እና እግዚአብሔር ልጆች ሰጡኝ ብሎ አመት በአመት የልጆቹን ልደት ያከብራል። አይደል ነው አይደለም? እንደዛ ነው። ተጨንቆ ተጠቦ ልደትን ያከብራል። እና ከዚህ ጋር እንደው ልደትን ማክበር የአሕዛብ ስራ ነው እና ይሄ በመሆኑ ኃጢአት ነው የሚሉም ደግሞ አሉ። በእኛ ቤተ ክርስቲያን ደግሞ በብዛት የምናከብረው የቅዱሳንን ልደት ነው። ከዚህ ጋር ተያይዘው እና ፍጡርን ወይም ደግሞ አሁን ተወልደው ያሉ ወደፊት ምን እንደሚሆኑ ማናውቃቸው ብቻ ሊሆኑም ይችላሉ ላይሆኑም ይችላሉ። ግን የእነዚህ ልጆች ልደት ማክበር ከቅዱሳን ልደት ማክበር ጋር አንደው አያይዘው እግረ መንገዱ እንደሚባለው በእውነት የኃጢአት ስራ ነው አሊያስ ደግሞ የምናከብረው የቅዱሳኑን ልደት እስከሆነ ድረስ አንጻራዊነቱ እንዴት ይታያል? በነገራችን ላይ ቅዱስ አፈወርቅ አንድ ጥሩ የሚለው ነገር አለ። ሁሉም ነገር ስለ ሲኦል እና ገነት አይደለም ይላል። ገብታችኋል። ሁሉም ቶፒክ ወይ ሲኦል ትገባበታለ ወይ ገነት ትገባበታለ የሚባል አይደለም። አንዳንድ ጉዳይ ኢቲካል ነው ወይ ጠቃሚ ነው ወይ ምናምን ተብሎ መወያየት ይቻላል። ኃጢያት ነው ወይ ጽድቅ ነው የሚል ሁለት ሊስት ይዘን ይሄኛው ኃጢያት ነው ብሎ እዚኛው ላይ መመዝገብ ሁለት ማስቀመጫ ብቻ አይደለም ያለው። አንዳንድ ጉዳይ አይ ከስነ ምግባር አንጻር ልክ አይደለም ተብሎ የሚታለፍ ኢቲካል አይደለም። ለምሳሌ ቅዱስ ጳውሎስ በወይን ጠጅ አትስከሩ ይልና ማባከን ነውና ይላል። ምንድን ነው ምንድን ነው ማባከን ነው እና ያለው፣ ማለት መጠጥ መቅመስ ኃጢአት ነው አላለም፣ ግን አትስከሩ። ስካር ኃጢአት ነው። ከዛ ጨምሮ ምን አለ? ምን ማድረግ ነው? አሁን ቅዱስ ጳውሎስ ይህንን ያየው ከኢኮኖሚያዊ ፐርስፔክቲቭ ነው ማለት ነው እና ብዙ ዳይሜንሽኖች አሉት። መጽሐፍ ቅዱስ የሆነ ነገር ሲከለክል እንጂ ቀጥታ ሲኦል ይጨምራል ወይስ ገነት ይጨምራል በሚል አይደለም። ሁሉንም ነገር ሲኦል ወይ ገነት አድርጋቸው አትዩት ያለው ቅዱስ ዮሐንስ አፈወርቅ። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብረው ያየናቸው ሰዎች አህዛብ ናቸው። የእኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአሕዛብ ስራ ነው ብለን ልንተሆኑ አሕዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብፅ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአሕዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉ። ልደት አስበ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት እምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይውላቸው። አሁን እዚህ ላይ ነው የነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር አምስት ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው። አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። እረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል አይችልም በቃ፣ የልደቱን ቀን እንዴት አኮረፍከኝ፣ አኩርፎ የሚውል አለ። ደውለ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደት የነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አይምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው? እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ፣ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። እኔ ድፎ ዳቦስ? ስለዚህ እንደዚህ ቢቀርጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? እሺ።